ሰላም ሰላም ውድ የቻናል ቤተሰቦች እንደምናችሁ። ባለፈው አንድ አፕሊኬሽን አስታወቂያችሁ ነበር፣ ትኩስ አፕ የሚባል እና ለዚህ አፕ አዲስ የሆናችሁ ሰዎች አፕሊኬሽኑ ያው በኢትዮጵያ ነው የተሰራው እና ደግሞ እንዴት እንደምጠቀሙት በአጭሩ ልንገራችሁ። ለምሳሌ ልጥፍ ታጋሩና ፖስት ታረጉና እዛ ፖስት ላይ ለምሳሌ አርባ ሶስት ላይ ካሁን ሳደ ሀብታም አላት አርባ ሶስት ብር ማለት ነው። እና በአንድ ላይክ አንድ ብር ፎሎወር ደግሞ አንድ ሺህ ስደርሱ አንድ ሺህ ብር እየገባላችሁ በኢንቪቴሽን ጓደኛ ምናምን ኢንቫይት ስታረጉ ደህና ብር የሚከፍል አፕሊኬሽን ነው እና አንዳንድ ነገሮችን ልበላችሁ እና አንዳንድ ጥያቄዎችን ተጠይቄ ነበረ። እንዴት ነው ጓደኛ የምንጋብዘው? እንዴት ነው ውዝድሮ የምናደርገው? እንዴት ነው ምስል የምናጋራው? ምናምን የሚል አንዳንድ ጥያቄዎች ተነስተው ነበር። መጀመሪያ ምስል እንዴት እንደምታጋሩ ላሳያችሁ። ምስል እዚች ጋር የምታዩትን ከስር ቀይ መብራቷን ክሊክ ታደርጓት አላችሁ። ከዛ በኋላ ልጠፋ አስገባ የሚለውን መንካት ነው ማለት ነው። ከዛ በኋላ ፎቶ ጨመር ትሉት አላችሁ። ዝች ጋር ፎቶ ጨመር ስትሉት ከዛ በኋላ የሚወዳቸውን አፍታዎች በእንቅስቃሴ ላይ ቪዲዮዎች ርድጥ ለማቆጠ ከዛ ራይ ትሉት አላችሁ ማለት ነው። ከዛ በኋላ ፎቶ መጨመር ነው ማለት ነው። ከዛ በኋላ እዚች ጋ የፈለጋችሁትን ፎቶ እዚች ጋር ትለጥፉና አርት አረጉበትና ከዛ በኋላ እዚች ጋ የፈለጋችሁትን ነገር ዛሬ ምን ማጋረጥ ትፈልጋችሁ የሚለው ላይ እዛ ላይ ከላይ ደግሞ የፈለጋችሁትን ነገር ትጽፉና ቪዲዮም ከፈለጋችሁ እዚች ጋ ያለ በቀኝ በኩል እሷን ትነግሩትና ከዛ በኋላ ለጥፍሱት አላችሁ ማለት ነው። በቃ ይሄ ነው። ቪዲዮ እንዴት እንደሚለጠፍ ሰው ኢንቫይት ደግሞ እንደምታደርጉ እዚች ጋ ገንዘብ መስሪያ የሚለውን ትነኩታላችሁ። ከዛም በኋላ እንዴት ሰው ትጨምራላችሁ የሚለውን ደግሞ ላሳያችሁ። እዚህ ጋር እንትን ናቸው እዚህ ጋር 10 ሺህ ፎሎወር አግኙና 10 ሺህ ብር ሰጣችኋለን ነው የሚለው። እዚህ ጋር 1 ሺህ ብር አግኙና 1 ሺህ ፎሎወር ምናምን ብቻ። በባለፈው ረዘም ያለ ቪዲዮ ሰርቼበታለሁ። ወደ ስድስት ደቂቃ አካባቢ ነው መሰለኝ ያ ቪዲዮ ገብታችሁ ማየት ትችላላችሁ። እንዴት የእኔ ነጥቦች የሚለው ላይ ገብታችሁ ደግሞ እንደ ሰው ኢል ላይ ማድረግ እንደምችሉ ላሳያችሁ። ከዛ እንደዚህ ትገባላችሁ። ከዛ ጓደኛ ጋብዙ የሚለውን ትነቁታላችሁ። ከዛ በኋላ ኮዶን ያጓሩ የሚለውን ጥሪ አጋራ የሚለውን ትነጉታላችሁ ማለት ነው። ከዛ ይሄን ዝች ጋር ኮፒ ትነቁታላችሁ። ኮፒ ዲላል። ከዛ በኋላ ይህን ኮፒ የሆነውን ቀጥታ ሌላ ቦታ ሄዳችሁ እዛች ጋ መላክ ነው ማለት ነው። ቀጫን ስትላ ስክሪናችሁን ራሷ ፔስት ታደረግና ከዛ በኋላ መላክ ነው ማለት ነው። እዚች ጋ እንዴት ነጥብ ጓደኛ እንደሚጋበዝ አሳዩዋችሁ። ብር ደግሞ እንዴት እንደምታወጡ ላሳያችሁ። እኔ ለምሳሌ ሀያ አምስት ነጥብ ነው ያለ አስራ ሁለት ብር ከሀምሳ ማለት ነው አንድ ነጥብ ሀምሳ ሳንቲም እንደማለት ነው ማለት ነው። ከዛ በኋላ እዚች ጋ የክፍያ ዘዴ ትመርጣላችሁ የፈለጋችሁትን፣ አባይ ባንክ፣ ህብረት ባንክ፣ አዲሱ ኢንተርናሽናል ባንክ የፈለጋችሁት አሉ። እነዚህ ስትመርጣችሁ ትነኩትና እዚች ጋ መጠኑን እዚህ ጋር እንደዚህ አድርጋችሁ ታስቀምጡና ውሽ ድሮ ማለት ነው ማለት ነው። ከዛ ብር ያውጡ ትሉታላችሁ። ከዛ በኋላ በዛ መልክ ብሩን ውሽ ድሮ ማድረግ ትችላላችሁ ማለት ነው። በጣም አሪፍ አፕሊኬሽን ነው ትጠቀሙበት። አላችሁ ማግኘት የፈለጋችሁ ኮመንት ሴክሽን ላይ ያስቀምጨላችኋለሁ፣ ዲስክሪፕሽን ላይ ማስቀምጨላችኋለሁ፣ ወይም ደግሞ ቴሌግራም ቻናሌ ላይ አት ባባ ቴክ ቶ ክብላችሁ እንደዚህ በመሀል አንድ ርስኮራ ጎሎ እንዳስረሷት ተለይ መጣላችሁ ስለሚችል አንዳንዴ ላይመጥ ይችላል። ከዛ እንደዚ አድርጋችሁ ታገኙት ና እዛ ላይ ለጥፌላችኋለሁ። ያው ባለፈው ሌላ ቻናል ነበረን ያው ብዙዎቻችሁ የተቀላቀላችሁበት እሱ ቻናል ያው ሲሚ ስለጠፋ በዛ ምክንያት አጥቼዋለሁ። ስለዚህ እዚኛው አዲሱ ቻናል ታገኙት አላችሁ እዚ ላይ ለጥፌላችኋለሁ። አመሰግናለሁ። ቻርሰንቡቱ